በፊት እኔ እንትን መስሎ ነበረ፣ ግን አሁን አሁን ግን በቃ ለምን ያዙሽ። አንቺ ደግሞ ተይ በእናትሽ ተያቀልጅብን ተይ። አንቺ ገኒ አንቺ እንትና ማለት ነው። አዎ ሚራ ማለት ነው። ሚር ገኒ ታውረሙ ታርግ ሲጀምር እጅሽ ይቆራጣልልሽ። ገኒ ታውራ። እኔማ ሰምዬ የገባሁት እኮ ያቺ ማነው ስሟ የሚሏት ተነሳባት ደግሞ፣ እሷ ናት የምታሳምነኝ እኮ እቺ ማናት? አንድ አለች እ ላይ የምትሰራ

አለሁ አለሁ። እንዴ፣ የሚላቸው ስም ያ ሳኒ ማለት ነው። የዛሬ የተለቀቀ ይሄ ድምስ ማለት ነው። እኔ በመጣኝ ቁጥር እኺ ብዬ ነው የሚያሳልፍ። በጣም የሚያስጠላ ድምስ ነው። ወላሂ ለዚህ የሆነ ሴቶች እኮ ወንዶች የሆነ ድርጊት እየተፈጠረ ማለት

እቺ ልጅቷ ምንሁን ስመረኝ፣ ሁሉም እዛም ሃይሚ እዛም ሃይሚ እያለ ነበረ። ማነው እሱ? ማን ነበረ? ሲሞን ቤኪ ነው? ቤኪ አይደለም፣ ሄኖክ። ሄኖክ መክሊዬ ዌልካም። እኔ ቆንጆ፣ አንቺ ማልቀስ አለብሽ። የምር ዛሬ ነገር አይደለም። ሰኒ፣ አሁን ታያለች። አሁን እንትና ኮነች ሁሉ አሁን ካሜራ ደቅኖ ሃይሚ ነው የሚለው።

አፍንጫውና ሁሉ ቦታ የሚያልቅ ሰው እግር ያዙኝ እጅ ያዙኝ የምትለው እህቷ እኮ ናት። እች ታላቅ እህቷ እኮ ነች። እየበጠረቀች ነው። ልክ አይደለሽም እኮ እያለቻት ነው። ልክ ባለጌ እንድሳደብ ልታደርገኝ ነው፣ ባለጌ ማሬ ገን የሁሌ በቃ የሆነ ነገር በተፈጠረ ሀይሜ ትክክል አይደለችም። እነሱ ጋር ተያቸው። እሷ እኮ ምንም ትክክል አይደለችም። መሰላቸው ዛሬ ደስ አላለችም። በግ ይሄ ነው

ዲህ ተናገሪ። ምን ሆነሽ ነው? አንቺ ምን ሆነሽ ነው? ተናገበላሴ ተናገሪ። በሀይሜ ምክንያት ሆስፒታል ተኝቻለሁ ምናምን አስበሽ በአስማ አምባ ወልዴ በስ ስጭጫ እጅ እያልሽ አንቺ ነበረ እንደ አንቺ መቅዲ። አሁን አሁን ነገ ብርቱካን ምናምን ይዛች ነው።

አንቺ ልዩ ተር እንዳትፈምሻት። በነገራችን ላይ እኔ ማለት ነው ዛሬ ደስ ያለኝ አንድ ነገር አለ። ምንድን ነው ብላችሁ ከጠየቃችሁኝ፣ እነግራችኋለሁ። የምር ደስ ብለውኝ እናት አታውሪውም

ደህና ደሩ ደህና ደሩ። በቃ ኒ ልጣሺ ደህና ደሩ። በቃ በጣም